ወንጌል ሊሰበክ ይገባዋል። ኢየሱስ ክርስቶስ ወደዚህ ምድር የመጣበት ምክንያት ዓላማው ለዚህ ነውና፣ ዛሬ ከቀደሙት አባቶቻችን የምንማረው የወንጌል ሰባኪነትን ሥራ ቸል ሳንለው ልንፈጽመው ይገባናል። ወንጌል አደራ ነው። ጌታ ኢየሱስ ክርስቶስ በገዢዎች ግቢ ደሙ እንደ ውሃ ሲፈስ አቅም እስኪያጣ ድረስ የተገረፈበት፣ የተሰቃየበት የከፈለው ዋጋ ዓላማ አለው ምክንያትም አለው። ነፍሳት ሊድኑበት ከጋነ ምሳት ልንናጠቅለት ወደ አባቱ ቅፍልና መጣለት ነው። የቀደሙ አባቶቻችን በብዙ ስቃይ አልፎ ስለ ወንጌል ተንገላተው አንዳችም ቅር ሳይላቸው በደስታ አልፎ ለኛ አስተላለፉልን። አንዳንዶቹ በእሳት ተቃጥለው፣ በመጋዝ ተሰንጥቀው፣ በፈላ ዘይት ተቀቅለው፣ በድንጋይ ተውግረው፣ በዱላ ተደብድበው፣ በመኪና ተጎትተው፣ አንገታቸው በሰላ ሰይፍ ተቆርጦ ሞቱ። ይህም ሳያንሳቸው ገና በሞቱ ይመስሉት ዘንድ ተመኙ። ቁልቁል ተሰቅለው በአራዊት ተበልተው በአለንጋ ተገርፈው ከሰው በታች ተቆጥረው ቤስ እያላቸው በረሃ አድረው ማረፍ ሲችሉ ተቅበዝብዘው በዋሻ ኖረው ተርበው ተጠምተው ታርዘው ይህን ሁሉ ስለ ወንጌል ከፍለው እኛን አርቀው እያዩ በእኛ መዳን ተስፋን ሰንቀው ወንጌልን ሰብከው ነፍሳትን ያድናሉ ብለው ደስ እያላቸው መከራ ስቃቸውን ሳይቆጥሩ አለፉ። እኛም ዛሬ ፍለጋቸውን ተከትለን ለጠፉት የእውነትን ወንጌል ማን ያሳይናል ለሚሉት መስክረን ልናድናቸው ይጠበቅብናል። በእኛ ምድር በኢትዮጵያ ከቀደሙ አባቶቻችን የተነገረን ያየነው ታሪክ አለ። እነ አባባ ሻኛ፣ አባባ ኬዳሞ፣ ቄስ በሊና፣ እነ ጋሽ መስፍን፣ ሌሎችም የእምነት አባቶች ቤታቸውን ትተው ባዶ እግራቸውን ያለ ጫማ ተጉዘው ባዶ ራቸውን ሆነው ምግብና ልብስ ሳያምራቸው በእነዚያ ዓመታት ወንጌልን ሰብከው ለእኛ አስረከቡን። እኛም ደግሞ በመኪና አማርጠን ምግብ በልተን ጠግበን አምቦሃ ይዘን እየጠጣን መስበክ አቃተን። ከዚህ በታች ያለውን ታሪክ ከቀደሙት አባቶች እንመልከት። በዚያን ዘመን የነበሩት አባቶች የተማሩ አልነበሩም። ተማሩ፣ ዕውቀት አላቸው የተባሉት ሚሽነሪዎች መጥተው የወንጌልን ዕውቀት ባልተማሩ ሰዎች ላይ ሰበኩ፣ መሰከሩ፣ ጥቂቶች አመኑ። ያመኑትን ፊደል አስተማሯቸው መጽሐፍ ቅዱስ እንዲያነቡ ፈልገው እነዚያም ሰዎች ያወቁትን የተቀበሉትን ኢየሱስን ለመመስከር ቦታ ቀን ሰዓት ሳይሉ በገበያ ቦታ፣ በለቅሶ ቦታ፣ በማኅበራዊ ቦታ ሁሉ በተገኘው እድል ለተሰበሰበው ሕዝብ ይመሰክሩ። ኢየሱስ ከሞትም ያድናል ይሉ ነበር። በየመንገዱ እየሰሩ ባሉበት ሰዎች መሃል ከፍ ብለው ቆመው ስሙ ስሙ ይሉ ነበር። ሌሎች ደበሎ ከበሮ በባላ ላይ ይዘው አዋጅ ስሙ በማለት ይመሰክሩ ነበር። ይታሰራሉ ይፈታሉ። ግን እነሱ ያሁናቸው! መናገሩ ብቻ ሳይሆን በሕይወተው ነው። ታስረው ይፈታሉ። እርስ በእርሳቸው ይፈቃቀራሉ። ፍቅራቸው አገር ምድር ያስገርም ነበር። አንድ ጊዜ በሆሳና የተያዙት ወገኖች ወደ አሰላ ከተማ ወስደው አሰሯቸው። ከነሱ መሃል በአሰላ ወይኒ ቤት የሞቱ አሉ። ከነዚህ ቅዱሳን መሃል ፉ ኑሮ ይገኛሉ። ከሆሳና ተነስተው በእግራቸው ይጓዛሉ። ያን ጊዜ ጥቅጥቅ ያለ ደን ጫካ ነው። አራዊት አለ። እነሱ ግን ይህንን ችግር ከችግር ሳይቆጥሩት ይጓዛሉ። ከነሱ መሃል አባባ ጎሌ፣ አባባ ቡሽሮ፣ ሰብር ኖሮ የሚባሉ ከወላይታ ካድያ ለሚታሰሩ አማኞች ስንቅ ያመላልሳሉ። ለአቤቱታ ወደ አዲስ አበባ በእግራቸው በመምጣት ይከራከሩላቸው ነበር። ከሆሳዕና እስከ አሰላ በግምት ወደ 400 ኪሎ ሜትር ይሆናል። በዚያ በረሃ፣ በዚያ ጫካ አራዊት እባብ ባለበት እግዚአብሔርን በመተማመን አድረው ሲነጋ ደግሞ ይሄዱ ነበር። ይህ የክርስቶስ ፍቅር ነው። ከመቀበል ይልቅ ሌላ ለሌላ መስጠት መመሪያቸው ነበር። ዛሬ ሰው ሁሉ መቀበል ነው የያዘው ፈሊጥ። አገልጋይ ይሰጣል እንጂ አይቀበልም። ነውር ነበር። ፖሊሶች ለእነርሱ የሚመጣ የተለያየ ምግብ ሲተርፍ ፖሊሶች ይበላሉ። ታዲያ ፖሊሶች እንዲወጡ አይፈልጉም። ይቀለቡ ስለነበር ለእስረኛ ተራ ምግብ አይመጣም። ቡላ በቅቤ አይብ፣ ቁርጥ ሥጋ ይመጣል። እነሱ ለጌታ ታስረዋልና የተሻለ ነገር እናቀርብላቸው ይባላል። ጌታም አብራቸው በድንቅና በታምራት ይሰራ ነበር። አቶ ዋንዳሮ ይባላሉ። የኦርቶዶክስ ቄሶች ሚስቱን አጣሞበት፣ አማኝ አልነበረችም። ጠጋ ብሎ ሲያነጋግራት በእጇ ገፈተረችው። እጇ በተዘረጋው ቀጥ ብሎ ቀረች። ሌላም ጊዜ ደግሞ እግሯን ሊያጥባት ትህትና ሊያሳያት ጎንበስ ሲል በእግሯ ገፈተረችው። እግሯ እንደ እጇ በተዘረጋበት ደርቃ ቀረች። ነገሩ ሲገባት፣ ጸልይልኝ ይቅርታም አድርግልኝ አለችው። እሱም ጸልይላት፣ እጅና እግሯ ተመለሱ። ድና በጌታ አመነችለት። ሌላ ጊዜም ደግሞ በገበያ መሃል ወንጌልን ሲሰብኩ ይሰሙ ከነበሩት ሰዎች መሃል አንዱ መጽሐፍ ቅዱሱን ነጥቆ ቀደደበት። አቶ ዋንዳሮ በጣም አዘነ። ስማ አንተ፣ የኔም መጽሐፍ ቅዱስ እንደ ቀደድክ እግዚአብሔር ዛሬ ሆድን ይቀዳል፣ ይህ የተሰበሰበው ሕዝብ ምስክር ይሆናል አለው። ሰውየው ግን እየቀለደ እየሳቀ ከሄደ በኋላ በገበያ መሃል ከየት እንደመጣ ያልታወቀ ጥይት ሆኑን ወክቶ አንጀቱ ተዘረገፈ። ሌላ ሰው ደግሞ ነበረ፣ ወንድም ዋንጋሮ ይባላል። ይህን ጴንጤ ትምህርትን አቁም ብለው የጣሊያን ወታደሮች አዘዙት። ከፈለክ ካቶሊክን ስበካሉት። እምቢ ስላለ አርባ በጅራፍ ሊገረፍ ተፈረደበትና ስትገረፍ ልትሞት ስለምትችል ቤተሰብን ተሰናብተና ተብሎ ተለቀቀ። ይጠፋሉ አይባልም። ታማኞች መሆናቸው ይታወቃል። ዋስም አይጠሩም። ይህ ሰው ወደ ቤቱ ሄዶ ኮሶ ጠጣ። ይህም ለምን ይሆናል ቢባል ከግርፋቱ ብዛት ከፍርሃትም ከስቃይም የተነሳ እንዳይበላሽ ከታች ሌላ እንዳይወጣ በማሰብ ኮሶ ጠጥቶ በሆዱ የበላውን ሁሉ ያወጣል። ባዶ ሆዱ ሆኖ ለግርፋት ይቀርባል። ከዚያ በኋላ ቤተሰቡን ተሰናብቶ ወደሚገረፍበት አደባባይ ለመሄድ መንገስ ሲጀምር ጸሎት ጸለየ። ጌታ ኢየሱስ ሆይ አንተም በተመለከተ ጉዳይ አሁን ቀጠሮ ስላለኝ እንዳላሳፍር ልትቆጣጠረኝና ልደግፈኝ። አንተ በሰማይ ቀደም እኔ ደግሞ በምድር አልፋለሁ፣ እዚያ እንገናኝ። እኔ ልጅ ምን ያህል እንደማከብርና እንደምወድ ልታየን ስለ ስለሆነ በዚያ እንገናኝ። አንተም ራስ ወደ አብ ጸለይክበትን ጣር ታውቃለና እኔን እርዳኝ ብሎ ጸልዮ መንገዱን ቀጠለ። ወደ መገረፊያው ቦታ ሊደርስ ትንሽ ሲቀረው የእንግሊዝ አውሮፕላን በዚያን ቀን መጥቶ ያንን የጣሊያን ሰፈር እንዳለ ደበደበው። ይህ ሰው ሊገረፍ ጥቂት ደቂቃ ሲቀረው፣ በዚያን ጊዜ ገራፊዎችና አስገራፊዎች ሕዝቡም ሁሉ ሸሽቶ ትርምስምሱ ወጣ። ያን ጊዜ መገረፍ ቀርቶለት ወደ ቤቱ ተመለሰ። በየዋህነት የጸለየውን ጸሎት እግዚአብሔር ሰምቶት ያዳነው ይህ ሁኔታ በአጼ ኃይለሥላሴና በእንግሊዝ መካከል የተደረገ ድርድር ሳይሆን በሰውየና በእግዚአብሔር መካከል የተደረገ ድርድር የእምነት ጸሎት ማለት ይቻላል። አንድ ሌላ ሰው እንደዚሁ ለግርፋት ተወስኖበት ተጠራ። ይህ ሰው እግሩን እንቅፋት ስለመታው ግራ እግሩ ጫማ ማድረግ አልቻለም። እሱም በተፈረደበት የግርፋት ፍርድ ለመዘጋጀት ውስጡን ለማጽዳት ኮሶ ጠጥቷል። ከዚያ በኋላ አንደኛውን እግሩ ላይ ጫማ አድርጎ የሚያመውን እግሩ ላይ ደግሞ ባዶ ያለ ጫማ ሆኖ ሄደ። ወደ ቦታው መገረፊያ ቦታ ሲደርስ ሁሉም ሳቁበትና ምን ማለት ነው አሉት። እሱም ሲመልስ አንደኛ ስለ ቀጠሮአችሁ ስለ ክርስቶስ ታማኝ ሆኜ ለመድረስ ነው፣ ግን አንዱ እግሬ ያለ ጫማ የማይመች ሆነ። ስለዚህ ጤናኛውን አስሬ ጫማ ባለማድረግ ስለምን እጨነቃለሁ ብዬ ጫማ አድርጌለት ወጣሁኝ ብሎ መለሰላቸው። በተጨማሪም ይሄ ጫማ ያለው እግሬ እኛን ይመስላል። ይህ የተጎዳው እግሬ ደግሞ እናንተን ይመስላል። እናንተ ጉዳት ላይ ቁስለት ላይ ናችሁ። ባልተመቸ የሕይወት መንገድ ላይ ነው እየተጓዛችሁ ያላችሁት። እኛ ደግሞ ያለነው በጌታ ጥበቃ ስር ነው አለ። በተገኘው ሁሉ ሰበብ ፈልገው ወንጌልን ይመሰክሩ ነበር። ይህ ሰው ሀቤ ይባሉ ነበር። ሌሎች ብዙ ቅዱሳን ነበሩ። በተለያየ ሁኔታና አጋጣሚ ስለ ክርስቶስ ዋጋ የከፈሉ ስሞቻቸውን ረሳዋቸው እንጂ። አንድ ጊዜ ደግሞ መጽሐፍ ቅዱስን ለምን ትሰብካላችሁ በዚህ በሆሳናስ ምድር ማንፈቀደላችሁ ተብለው የተከሰሱ ሰው ነበሩ። ከሳሾቻቸው ባጠገባቸው ቆሞ ባሉበት ዳኛው ጠየቋቸው። በማንፈቃድ ነው ይህንን ስብከት የሰበካችሁት? አሏቸው። ተከሳሹም ሲመልሱ ለመስበክ የተፈቀደልን አንቀጽ እዚህ ስላለ፣ ከሳሻችን በራሳቸው አንደበት ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ እንዲያነቡ ሰጧቸው። ከሳሽ ሆነው የቆሙት ሰው በቁጣና በንዴት ተሞልተው ሂድ እኔ ያንተን መጽሐፍ አላነብም በማለት ሲመልሱ፣ ዳኛው ተቀብለው ግድ የለም ምን ችግር አለው አንብብልን በማለት አዘዙ። ከሳሽ ደስ ባይላቸውም የማቴዎስ ወንጌልን ምዕራፍ 28ን በሙሉ አነበቡት። ታዲያ ያዘዘው ማን ነው? እግዚአብሔር ነዋ በማለት ሲመልሱ፣ ከሳሽ ሌላ አፍራሽ ሐሳብ ያመጡ ይመስላቸው፣ በዚህ ክልል እንድትሰብቅ ማን ፈቀደላችሁ? በማለት ይጠይቃሉ። ተከሳሽም ሲመልሱ፣ ክቡር ዳኛ፣ እግዚአብሔር ሰማይና ምድርን የፈጠረ አምላክ ስለሆነ በቦታና በክልል አይወሰንም፣ እስከ ዓለም ፍጻሜ ድረስ ሂዱ ብሏልና በማለት መለሷቸው። የሰው ክልል አላለፍን፣ በእግዚአብሔር ክልል ነው ያለነው በማለት መለሱላቸው። ጉባኤውም በዚሁ ተበተነ። በተገኘው ሁሉ ወንጌልን ይሰብኩ ይመሰክሩም ነበር። ይህም ሥራቸው ነበር።